ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይዛ። በዚህ ቻናል አማረኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ተስለ ይሰጥ ካለ በእሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጡበት አማራጮች በኢሞ በቴሌግራም በዋትሳፕ እንዲሁም በሌሎች እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በነ ቤተሰብ ቃላትን ምስረታ የሚል ይጀላችሁ ቀርቤ ያለው። እሱንም አንድ ባንድ እንዳሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከነ እስከ ኖ ባሉት በሰባቱም ድምጾች ቃላትን ምስረታ የሚል ነው። ከነ እስከ ከ ኖ ያሉት ሰባቱም ድምጾች ማለት ደግሞ እነዚህኞቹ ናቸው፣ እነዚህኞቹ ናቸው። እነዚህን አሁን አንድ ባንድ እንዳሳያችኋለሁ። ተከታተሉ። አሁን በመጀመሪያ እነዚህም ከላይ ወደ ታችም ከታች ወደ ላይም እየቆጠሩ አሳያችኋለሁ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ኖ፣ ን፣ ኔ፣ ና፣ ኒ ነ። አሁን በእነዚህ በሰባቱም ቃላትን ምስረታ የሚል ነው የምናይ ማለት ነው። እንግዲህ በነዚህ ስናይ አሁን በመጀመሪያዋ ድምፅ ወይም ደግሞ በነ ነው ምን መሰርተው፣ ነ ማለት ወይም ደግሞ መጀመሪያዋ ድምፅ ማለት ይችኛዋ ናት። እንግዲህ በዚች ደግሞ የተመሰረቱት ቃላቶች እነዚኞቹ ናቸው፣ እነዚህኞቹ ናቸው። እነዚህንም አንድ አንድ እናያቸው። ነበረ ነበረ ይላል። እዚ ጋ እንደምታዩት ነ የነ ቤተሰብ የመጀመሪያዋ ናት ወይም ደግሞ የችኛዋ ናት። በ በቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ የመጀመሪያ ድምጾች ናቸው። ነበረ የሚል ቃልን መሰርታውልናል ማለት ነው። ቀጣይ ደግሞ ነገረ ነገረ ይላል እዚህ ጋር እንደምታዩት እና የነ ቤተሰብ የመጀመሪያው ናት። ገ የገ ቤተሰብ የመጀመሪያው ናት። ረ የረ ቤተሰብ የመጀመሪያው ናት። እነዚህ በተመሳሳይ የመጀመሪያ የመጀመሪያዎቹ ናቸው። ስለዚህ ነገረ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ነጻ ነጻ ይላል። እና የነ ቤተሰብ የመጀመሪያው ናት። ጻ የጻ ቤተሰብ የአራተኛው ናት ነጻ ይላል ማለት ነው እንግዲህ በነ ወይም ደግሞ በመጀመሪያው ድምፅ የመሰረት ናቸው ቃላቶች እነዚህን ይመስላሉ አሁን ደግሞ ወደ ቀጣዩ ወደ ሁለተኛው ድምፅ ወይም ደግሞ ወደ ኑ እንሄዳለን ማለት ነው ኑ ወይም ደግሞ ሁለተኛው ድምፅ ማለት ደግሞ ይህኛው ፊደል ነው ይችኛዋ ፊደል ናት በእነዚህ የተመሰረቱ ቃላቶች ደግሞ እነዚኞቹ ናቸው እነዚህ ናቸው እነዚህንም እናያቸው እሺ ኑ ለኝ ኑርልኝ ይላል። እንግዲህ እዚህ ጋር እንደምታዩት ኑ የነቤተሰብ የስንተኛው ናት ማለት ነው? የሁለተኛው አናት ሮ የረቤተሰብ የስድስተኛው አናት ል የነቤተሰብ የስድስተኛው የስድስተኛናት የኝ ቤተሰብ የስድስተኛው አናት ኑርልኝ ይላል ማለት ነው። ኑርልኝ ይላል ማለት ነው። ቀጣይ ደግሞ ኑ ሮ ይላል፣ ኑሮ ይላል ማለት ነው። ኑ የነቤተሰብ የሁለተኛው ናት ሮ የረቤተሰብ የሰባተኛው ናት ኑሮ ይላል ማለት ነው። ኑሮ ይላል ማለት ነው። ቀጣይ ደግሞ ይኑር ይኑር ይላል። እዚህ ጋር እንደምታዩት ይሄ የቤተሰብ የስድስተኛው ናት ኑ የነ ቤተሰብ የሁለተኛው ናት ወይም ደግሞ የችኛው ናት ርየረ የረ ቤተሰብ የስድስተኛ ናት ይኑር ይላል ማለት ነው። እንግዲህ በሁለተኛ ድምጽ ወይም ደግሞ በኑ ያየ ናቸው ቃላቶች ደግሞ እነዚህኞቹ ናቸው ማለት ነው። እሺ ቀጣይ ደግሞ ወደ ሶስተኛዋ ድምጽ ወይም ደግሞ ወደ እኔ እንሄዳለን ማለት ነው። እኒ ወይም ደግሞ ሶስተኛዋ ድምጽ ማለት ደግሞ የችኛዋ ፊደል ናት። ይችኛዋ ናት። በዚች የተመሰረቱ ቃላቶች ደግሞ እነዚህ ናቸው። እነዚህ ናቸው። እነዚህንም እንያቸው ሞኔታር ሞኒተር ይላል። እዚጋ እንደምታዩት ታይት ሞ የመቤተሰብ የሰባተኛው አናት፣ ኒ የነቤተሰብ የሶስተኛው አናት ወይ ደግሞ እቺኛው ናት። ታይታ ቤተሰብ የመጀመሪያው ናት፣ ሩ የረቤተሰብ የስድስተኛው አናት። ስለዚህ ሞኒተር ይላል ማለት ነው። ሞኒተር ይላል ማለት ነው። ቀጣይ ደግሞ ም ኒ ሊ ክ ሚኒ ሊ ክ ይላል። ሜ የመቤተሰብ የስድስተኛው አናት፣ ኒ የነቤተሰብ የሶስተኛው አናት ወይም ደግሞ ይችኛዋ አናት ሊ የለቤተሰብ የሶስተኛው ናት። ክ ከቤተሰብ የስድስተኛው ናት። ሚኒ ልክ ይላል ማለት ነው። ሚኒ ልክ ይላል ማለት ነው። ቀጣይ ደግሞ ኒዘር ኒዘር ይላል። እንግዲህ እዚህ ጋር እንደምታያቸው ኒ የነቤተሰብ የሶስተኛው ናት። ኡ የወቤተሰብ የስድስተኛው ናት። ዘ የዘቤተሰብ የመጀመሪያው ናት። ረ የረቤተሰብ። የስንተኛዋ ናት? የስድስተኛ ናት። ስለዚህ ኒው ዘር የሚል ቃልን መሰርቶልናል ማለት ነው። በኒ ወይም ደግሞ በሶስተኛው ድምጽ እነዚህን የመሰሉ ቃላቶች እየተናል ማለት ነው። ቀጣይ ደግሞ ወደ አራተኛው ድምጽ ወይም ደግሞ ወደ ና እንሄዳለን። እና ወይም ደግሞ አራተኛው ድምጽ ማለት ደግሞ ይችኛዋ ናት፣ ይችኛዋ ናት። በዚችም የተመሰረቱ ቃላቶች እነዚህ ናቸው፣ እነዚህ ናቸው። እነዚህንም እናያቸው። እሺ፣ ና ይ ሮ ቢ ናይሮቢ ይላል ማለት ነው። ና የነ ቤተሰብ አራተኛው ነው የሚችኛው ነው ብለናል። ይሄ የቤተሰብ የስድስተኛው ነው። ሮ የረ ቤተሰብ የሰባተኛው ነው። ቢ የበ ቤተሰብ የሶስተኛው ነው። ናይሮቢ ይላል ማለት ነው። ናይሮቢ ቀጣይ ደግሞ ና ሁ ም ና ሁም ይላል። ና የነ ቤተሰብ አራተኛው ነው ደግሞ ይችኛው ነው። ሁ የሃ ቤተሰብ ሁለተኛው ነው። ም የነ ቤተሰብ የስድስተኛው ነው። ና ሁም ይላል ማለት ነው። ና ሁም ይላል ማለት ነው። ቀጣይ ደግሞ ና ቸው ናቸው ይላል እና የኔ ቤተሰብ የአራተኛዋ ናት። ቸይ የቤተሰብ የመጀመሪያው ናት። ውዮ ቤተሰብ የስድስተኛ ናት። ናቸው ይላል ማለት ነው። ናቸው ይላል ማለት ነው። እንግዲህ በነ ወይም ደግሞ በአራተኛው ድምጽ እነዚህ መስርተናል ማለት ነው። ቀጣይ ደግሞ ወደ እኔ ወይም ደግሞ ወደ አምስተኛ ድምጽ እንሄዳለን ማለት ነው። አምስተኛ ድምጽ ወይም ደግሞ እኔ ማለት ደግሞ ይቺኛዋ ፊደል ናት። በቺ የተመሰረቱ ቃላቶችም እነዚኞቹ ናቸው። እነዚህ ደግሞ እናያቸዋለን ማለት ነው። ኔት ወር ክ ኔትወርክ ይላል እንግዲህ እዚጋ እንደምታዩት ኔ ነ ቤተሰብ የስንተኛው ናት? የአምስተኛው ወይም ደግሞ ይችኛው ፊደል ማለት ት የተ ቤተሰብ የስድስተኛ ናት። ወ ቤተሰብ የመጀመሪያው ናት። ረ ቤተሰብ የስድስተኛው ናት። ከ ቤተሰብ የስድስተኛው ናት። ስለዚህ ኔትወርክ ይላል ማለት ነው። ኔትወርክ የሚል ቃል መስርተው ልናል ማለት ነው። ቀጣይ ደግሞ ያ ኔ ይላል። ያ የቤተሰብ የአራተኛው ናት። እኔ የነቤተሰብ የአምስተኛዋ ናት። ወይም ደግሞ የችኛዋ ፊደልነት ማለት ነው። ስለዚህ ያን የሚል ቃልን መሰርተውልናል ማለት ነው። ቀጣይ ደግሞ እኔ ይላል፣ እኔ ይላል እንግዲህ እዚጋ እንደምታዩት የአቤተሰብ የስድስተኛዋ ናት። እኔ የነቤተሰብ የአምስተኛዋ ናት። ስለዚህ እኔ የሚል ቃልን መሰርተውልናል ማለት ነው። በኒ ወይም ደግሞ በአምስተኛዋ ድምፅ የመሰረት ናቸው ቃላቶች እንግዲህ እነዚህን ይመስላሉ። እንግዲህ ወደ ቀጣዩ ወደ ቀጣዩ ስንሄድ ወደ ን ወይም ደግሞ ወደ ስድስተኛዋ ድምጽ፣ ስድስተኛዋ ድምጽ ወይም ደግሞ ነ ማለት ደግሞ ይችኛዋ ፊደል ናት። በዚች የተመሰረቱት ቃላቶችም እነዚህኞቹ ናቸው። እነዚህንም እንያቸው ማለት ነው። ን ግግር ንግግር ይላል እዚህ ጋር እንደምታዩት ነ የነቤተሰብ የስድስተኛው ናት። ግ የገቤተሰብ የስድስተኛው ናት። ግ የገቤተሰብ የስድስተኛው ናት። እነዚህ ሁለቶችም የስድስተኛ የስድስተኛዎቹ ናቸው ማለት ነው። ር የረቤተሰብ የስድስተኛው ናት። ሁሉ በአጠቃላይ የስድስተኛ የስድስተኛ ድምጽ ነው ያለው። ንግግር ይላል ማለት ነው። ቀጣይ ደግሞ ንብረት ንብረት ይላል። እነ የነቤተሰብ የስድስተኛው ናት። ብ የበቤተሰብ የስድስተኛው ናት። ረ የረቤተሰብ የመጀመሪያዋ ናት። ተ የተቤተሰብ የስድስተኛው ናት። ንብረት ይላል ማለት ነው። ንብረት ይላል ማለት ነው። ቀጣይ ደግሞ ንጹህ ይላል። ንጹህ ይላል። ን የነቤተሰብ የስድስተኛው ናት። ጹ የጸቤተሰብ የሁለተኛው ናት። ህ የሀቤተሰብ የስድስተኛው ናት። ንጹህ የሚል ቃል መሰረቶልና ማለት ነው። ወደ ቀጣዩ እንሄድ። ቀጣዩ ኑ ወይም ደግሞ ሰባተኛው ድምጽ ማለት ነው። ሰባተኛው ድምጽ ወይም ኑ ማለት ደግሞ ይቺኛው ፊደል ናት። ስለዚህ በዚች ደግሞ የተመሰረቱት ቃላቶች እነዚኞቹ ናቸው። እነዚህኞቹ ናቸው። እነዚህን እናያቸዋለን። ኖራ ይላል። ኖራ ይላል። ኖ የነቤተሰብ የስንተኛው ናት ማለት ነው፣ የሰባተኛው ናት። ራ የረቤተሰብ የአራተኛው ናት። ኖራ ይላል ማለት ነው። ኖራ የሚል ቃል መስርቷል ማለት ነው። ቀጣይ ደግሞ ቢ ኖ ር ቢ ኖ ር ይላል። ቢ የበቤተሰብ የሶስተኛው ናት። ኖ የነቤተሰብ የሰባተኛው ናት ወይም ደግሞ ይችኛዋ ናት። ር የረቤተሰብ የስድስተኛው ናት። ቢ ኖ ር ይላል ማለት ነው። ቢ ኖ ር የሚል ቃል መስርቷል ማለት ነው። ቀጣይ ደግሞ ሆ ኖ ሆ የሀ ቤተሰብ የሰባተኛ ናት። ኖ የነ ቤተሰብ የሰባተኛ ናት። እነዚህ የሰባተኛ የሰባተኛ ድምጾች ነው ያላቸው። ወይም ደግሞ ኖ ማለት ይችኛዋ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ሆኖ የሚል ቃልን መስረተውልና ማለት ነው። በኖ ወይም ደግሞ በሰባተኛ ድምጽ ያየናቸው እንግዲህ ቃላቶች እነዚህን ይመስላሉ ማለት ነው። እንግዲህ እነዚህን ካየነ በዛሬው ቪዲዮአችን ከነ እስከ ኖ ባሉት በእነዚህ በሰባቶቹም ቃላትን ምስረታን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆይልኝ።